የነብዩ የተጉመጠሞጡበትን ውሃ መጠጣት። ሰላም ብያለሁ። ሰላም ሰላም፣ እየው ወንድማችሁ ክፍል ሁለት ከእስልምና ውድ የተሰኘው ፕሮግራማችን እንግዲህ እንደቀጠለ ነው። ዛሬ ክፍል ሁለትን ይዘንላችሁ መጥተናል። ለዛሬ የምናየው የነብዩ መሐመድ ፕሮፌት ርፋን የእሳቸው የተጉመጠሞጡበትን ውሃ መጠጣትና መታተም የሚለውን ሀዲስ እናያለን። እንግዲህ ሰላም፣ ደህና አብራችሁን ቆይ ከዛ በፊት ግን ይህንን ሐዲስ ከማንሳታችን በፊት አንድ ነገር እናነሳለን። ለአንድ ውስታዝ መልስ እንሰጣለን። እስቲ ውስታዙ የሚለውን እንስማል። መፋቂያ ቁመቱ ይሄ ነው ምናልባት እስቲ በጣት የሌለከው ወይ ደግሞ እቺ እንግዲህ እንደሰማችሁት ነው። ውስታዙ ይህንን የተናገረው እንግዲህ ቁርአኑን እያብራራ ነው። ምቷቸው የሚለው በቁርአን ሴቶችን ምቷቸው የሚለው እችን እችን በምታክል እችን በምታክል እንጨት ነው እያለ ነው እንግዲህ። ግን እንደዛ ይላል ወይ ቁርአኑ? ግን እንደዛ ይላል ወይ ቁርአኑ? ቁርአኑ እንደዛ ይላል እውን እንደዛ ይላል በፍጹ አብረን እናንብበው አብረን እናንብበው እናንብበው ስራራ ሰላሳ አራት ላይ ይገኛል። እንዲህ ይላል ወንዶች በሴቶች ቋሚና የበላይ አስተዳዳሪዎች ናቸው አላህ ከፊላቸውም በከፊሉ ላይ በማብለቱና ወንዶች ከገንዘቦቻቸው ከገንዘቦቻቸው ሰቀሽኛ አደለ መቀሳችን ነ እንናፈዋለን ከገንዘቦቻቸው ለሴቶች በመስጠታቸው መልካሞቹ ሴቶች ማለትም ለባሎቻቸው ታዛዦች አላህ ባስጠበቀው ነግፍተ ከባሎቻቸው እሩቅ የሆነውን ተባጦች ናቸው። እነዚያም ማመጻቸውን የምትፈሩትን ሉቅ ማመጻቸውን የምትፈሩትን አላመሱ ግን ደግሞ የሆነ ምልክት ቢያዩ ይች ሴት ልታምሰብኝ ነው ብለው ቢያዩ፣ ወይም ደግሞ ማመጻቸውን የሚፈሩትን ኦኬ ምን ብሎ ያስቀምጣል? እነዚያ ማመጻቸውን ብትፈሩትን ሴቶችን መጀመሪያ ገስጿቸው። ከፈራችሁ ምን ታደርጋላችሁ? ገስጻላችሁ። ኦኬ ትቆታላችሁ። ከዚያ በመኝታቸው ተለዩዋቸው። ይሄ ሁለተኛው ስቴፕ ነው። መጀመሪያ መገሰጽ። ልብ ብላችሁ አድምጡ። መጀመሪያ መከዝ መገሰጽ ከዚያም በመኝታ መለት ከዚያም በአካሎቻቸው ላ ሳካ ሳታደርሱ አይዘዊ ሳካ ሳታደርሱ የሚለው ጭማሪ ነው። ምንም ማረግ አንችልም፣ እንግዲህ ቁዳር ለየለም። ምንም ማረግ ምንም ማረግ አንችልም። ሳካ ሳታደርሱ ምቷቸው ይላል። ምቷቸው ምቷቸው ምቷቸው። መፋቀር የሚል ከየት እንዳመታ እንግዲህ አላህ ይወቀው። አላሁ አለም

እንዲህ ብሎ ይናገራል። ሙ ሰላማ ሪፖርት ዘ ፕሮፌት ፕሮፌት እንግዲህ እንትኑ ነው ነው ባሪያውን ግን ለመምታት እንትን አለች ማለት ነው። ቶሎ አልመታችለት ወደ ሱ ማለት በጣም ተንከራፈች። አንገር ስኖድ ኢን ሂዝ ፌስ ሰሪ ዋት አንገር ሾድ ኢን ሂዝ ፌስ። የንዴቱ ነገር ፊቱ ላይ ይነበብ ነበር ይታይ ነበር። ኦኬ፣ ፊቱ ላይ ታየ በይ መናደዱ ማለት ሲታራት። እንግዲህ ትከርፈፋለች፣ ከርፈፋለች ባሪያው ማለት ነው፣ ሴት ባሪያው ንታ

መባትና የተወሰነ አካሏን ሰባቦታል። እንግዲህ የተወሰነ አካሏ ሰባብሮ ሰባብሮች አስቀምጣት እንግዲህ እና ምን ብለ አስቀምጣል። ሺካንቱ ፕሮፌት ፕሮፌት ርፋን ለ ላሁ ሰለም እና አፍተር ሞርኒንግ ይሄ ነገር ከተከሰተ በኋላ ወይ ደግሞ ባለቤቷ ከመታት በኋላ ደብድቡ እንግዲህ አካላት አካላቶች ሰባብሮታል

ሌላ ሀዲስ ላይ ሌላ ሀዲስ ላይ እዚሁ አስረግጥ። ሌላ ሀዲስ ላይ ሱናን ኢብን ማጃ 1986 ሱናን ኢብን ማጃ 1986 ያዙት ሀዲሱ ምን ብለ ይናገራል? አሂር ፍሮም ዘ ሚሴንጀር ኦፍ አላህ ቡት እ ማን ሽል ኖት ቢ አስክድ ባይ ህይ ቤትስ ህዝ ዊፍ ኦኬ አይ ተየከም ነው አንድ ሰው ሚስቱን ቢነታ ኦኬ ለምን እንደመታት አይ ተየከም ብለዋል ማ ሰላም ኦኬ ወደ መጀመሪያው ፕሮግራም አችንን መለስ አንድ ሀዲስ

በአፋቸው ውስጥ ካስገቡ በኋላ ፊታቸውን ከታጠቡ በኋላ እንዲሁም አፋቸውን ከተጉመጠሞጡ በኋላ አፋቸው ውስጥ አስገብተው ካወጡ በኋላ ወይ ደግሞ ከተጉመጠሞጡ በኋላ ምን ብለው ተናገሩ? ኦኬ፣ ምን ብለው ተናገሩ? ቱ ቦዝ ኦፍ አስ ለማ ለማን ብሎ ይናገራል? ለአቡሙሳና ለቢላል፣ አቡሙሳና ለቢላል። ኦኬ፣ ከካወጡት ከተፉት በኋላ ምን ብሎ ተናገሩ? ለሁለታችን። ኦኬ አንድ ሰይድ ቱ ቦዝ ኦፍ አስ ወይ ደግሞ በክርኖፍ አቡ ሙሳና ቢላል ድሪንክ ፍሮም ዘ ተምፕለር፣ ወይ ደግሞ የተፉበትን እያሳዩ ከዛ ውስጥ ጠጡ። አንድ ፖር ሰም ኦፍ ኢትስ ዋተር ኦን ዮር ፌስ ኦኬ። ሌላውን ደግሞ ምን አድርጉ? በፊታችሁ ላይ አድርጉ። ኦኬ እና በደራታችሁ ላይ አፍሱት። በደራታችሁና በፊታችሁ ላይ አድርጉ። በቃ ታጠቡበት፣ ጠጡት እና ከዛ ውስጥ እና የቀረውን ደግሞ ምን አድርጉ